እና መደውላ ብሩኬ ላገኝ እፈልጋለሁ ብላ አግኝታውን ነበረ። ዛሬ ደግሞ ምንድን ያለችው እኔና አንተ ሁሌ መገናኘት እንችላለን፣ ነገር ግን አንተና እሱ መገናኘት አትችሉም። በፍጹም እንዳትገናኙ፣ ከተገናኛችሁ ደግሞ ጥሩ ነገር አይፈጠርም ብላለች። ያው ይጣላሉ ብላ ስለምታስብ ነበረ። እና ከዚህ ቦታ መሄድ አለብኝ እንዳለች ልቧ በጣም ተሰቅሏል። ምክንያቱም ልጁ እንዳይመጣ ማለት ነው። ነገር ግን ብሩኬ እኔ እና አንቺ ከተገናኘን የልጁ ከልጁ ጋር ብንገናኘስ ምን ችግር አለው? ዋና እኔ አንቺን ማግኘት ነው የምፈልገው። ባላገኘውም ችግር የለብኝም። ስለዚህ እኔ አንቺን ካገኘው ይበቃኛል። እኔ ሲጀመር አንቺን ነው እንጂ ምፈልገው ልጁን አልፈልገውም እያላት እያለ ልጁ ከች ቢልስ? የምር ልጁ ሲመጣ ደንግጣለች። ለማንኛውም ግን ልጁ ከብሩኬ ጋር ሲያያት ደስተኛ አልሆነምና፣ ለምንድን ነው ደግመሽ አገኘሽ? ሁለተኛ እንደማታገኘው እኮ ነግረሽ የነበረ ስለዚህ ከዚህ በኋላ ይሄን ልጅ ማለትም ብሩኬን ማለት ነው ሁለተኛ እንዳታገኘው ብሏታል። እሷም እሺ ብላ ግራ ተጋባች። በነገራችን ላይ መሀል ቤት ቆማ ነበር፣ አይታችሁ እንደሆነ ያኛው ልጅ ነይ ይላታል። ልክ ወደሱ ስትሄድ ደግሞ ብሩኬ ነ ነዚጋ ይላታል። እና ማንን መምረጥ እንዳለባት ግራ ተጋብታ መሀል መንገድ ላይ ቆማ ነበረ ማለት ነው። ግን ሳስባት ሳስባት ወደ ብሩኬ ናት። በነገራችን ላይ ከብሩኬ ጋር እልህ ተጋብታ ነው እንጂ በፍጹም ሀይሚ ከብሩኬ ውጪ ሌላ ወደ ውጪ እንደሆነች እናውቃለን ማለት ነው። ምክንያቱም ሁኔታዋ ሁሉ ይለያል። አስቡት፣ ትናንትና ስትሰናበተው የነበረው በጣም በኃይለኛው ነበር እና ቢያንስ የሆነ አንድ ሳምንት ሁለት ሳምንት ትቆያለች ብዬ አስብ ነበር። ነገር ግን አላስቻላትም ድጋሜ ዛሬ ተገናኝተዋል ማለት ነው። በእርግጥ ያው ብሩኬ ነው ዛሬ ደውሎ እያጠራት ቢሆንም ካልፈለገች አልመጣም ብላ ማለት ትችላለች፣ ወይም ስልኩ መዝጋት ትችላለች ምናምን ነገር። እሷ ግን ነይ ሲላት መጥት ትብላለች ማለት ነው። እና ልጁም ይሄ ነገር አላስደሰተውም። ምክንያቱም አንቺ ነይ ባለሽ ቁጥር ትመጫለች ማለት ነው። ሁሌ እሱ ከጠራሽ ትገኛለች ማለት ነው ምናምን ብሎ ሲቆጣት ሁላ ነበር እና ብሩኬ ደግሞ ጓ አለ ማለት ነው። ለምንድ ነው የምትቆጣት፣ አትጭፉባት ምናምን ብሎ ጭራሽ ለሀይሚ ያላገዘብ እና አንተኛው ልጅ ማለት ነው ብትወጣ ይሻላል። የምር እነሱ አውቀው ነው ማለት አውቀው ስላችሁ እልህ ነው የተገባቡት። ብሩኬ ከሆነች ልጅ ጋር ሲመጣ እሷ ደግሞ ከሆነ ሰው ጋር ትመጣለች ማለት ነው። እና አንተ በዚህ አጋጣሚ ሀይሚ ትወደኛለች ብለ እንዳይሞቀህ ማለት ነው። አንተ አዲሱ ልጅ ማለት ነው የምር ለምን እነሱ እርስ በርሳቸው ፉክክር ላይ ነው ያሉት፣ ወይንም እልህ ውስጥ ነው ያሉት እና ይሄ ልሃቸው ሲቷቸው ወይ ሲበርድላቸው ዞሮ የሚጋጠሙ ወይም የሚገናኙ ልጆች ናቸው ማለት ነው። እና አንተ ግን መጨረሻ ላይ ትታ እንደምትሄድ ማወቅ አለብህ የምር። እና እና ሲላተ ራሱ ማለት ነው ወደ ብሩኬን የመጣችው ያ ማለት ከዛኛው ልጅ ጋር ምንም ነገር እንደሌላት ያመለክታል ማለት ነው እና ሀይሜ ግን ወይኔ እንደዚህ እየወደድሽው እንደዚህ ባታደርግ ብሩኬ ደስ ነው የሚልን፣ ማለት ነው የምር። ምክንያቱም አስቡ ስንቴ ነው ሁለተኛ አላገኘህም፣ ሁለተኛ አንገናኝም፣ የመጨረሻችን ነው እያለች ደጋግማ ስታገኘው በጣም ብዙ ጊዜ። ቢያንስ ሁለት ቀን ሶስት ቀን እንኳን አትቆይም። ዛሬ እንደ ዛሬ አላገኘህም፣ ከዚህ በኋላ አንገናኝም ብላ ቪዲዮ ሰርታ በማግስቱ ግን ወይ እሷ ደውላ ወይ ብሩኬ ደውሎላት ይገናኛሉ ማለት ነውና በፍጹም ሳይተያዩ መዋል የማይችሉ ሰዎች እስኪያስቡት ይለያያሉ ብላችሁ ስታስቡ ግን እልህ ጥሩ አይደለም። እልህ ቤት ያፈርሳል። እልህ ብዙ ነገር ያሳጣል። እና ሁለቱም ጋር ትልቅ ትልቅ የሆነ እልህ አለባቸው እንጂ የሚያስታርቃቸው ሰው አሁን አልጠፋም። ምፍታህ አሁን ምፍታህ በጣም ለፍቷል። የምሬን ነው የምላችሁ። ከአንዴም ሁለት ሶስቴ ሊያስታርቅ ሞክረዋል ስራውን እየተወ ከሩቅ ቦታ እየመጣ ለማስታረቅ ሞክሯል። ግን በጣም አለ ሁለቱ ሲገናኙ ጭራሽ ሽማግሌ የማያስገቡን በጣም ነው የሚነጋገሩት። እና ብዙ ጊዜ ሞክሯል፣ ግን የመታረቅ አዝማሚያ የላቸውም ማለት ነው በሽማግሌ ፊት። ዞሮ ዞሮ ግን መደዋወላቸው፣ መገናኘታቸው እንደቀጠለ ነው። እኔ የምለው እላሃቸው ይቅር በቃ አንደኛቸው ተሸነፉ ወይ ሀይሚ ወይ ብሩኬ ማለት ነው። በቃ ብሩኬ አጥፍተሃል ይቅርታን ጠይቀሃል። ይቅርታ ነው መልስ ያላገኘው፣ ግን በቃ ተስፋ ትቁረጥ ነው ምልክ፣ በቃ ተስፋ ትቁረጥ። ሁሌ ይቅርታ ጠይቃት፣ እየደወልክም ሊሆን ይችላል፣ በቴክስት ሊሆን ይችላል፣ እንደዚህ የምንገናኝ ብለ ሁሌ ይቅርታን ጠይቃት ማለት ነው። ምክንያቱም ሀይሚ እልህ ውስጥ ነው ያለች። ሀይሚ በነገራችን በጣም እልኸኛ ናት። የሆነ ነገር አድርገዋለሁ ካለች ታደርገዋለች። ቆራጥ ልጅ ናት። እና ለዛም ነው እንግዲህ አንድ ፕራንክ ቢሰራ ስላልተመቻት ፕራንኩ ስላልጣማት፣ እስካሁን ድረስ እያፈጋችው ነው ማለት ነው፣ ብሩኬን ማለት ነው። እና እሱም ያው እሷ በልህ ስትመጣበት፣ እሱም በልህ ሄዶ ነበረ ግን አልቻላትም። አካሄዷ የእሷ ስለባሰ አሁን እርግፍ አድርጎ ትቶ ብቻውን ቪዲዮ መምጣት ጀምሯል። እና ቦርሳው አልመጣችም ማለት ነው። ዛሬ ያችን ልጅ አወቃችኋት አደለ? እና ከዚህ በኋላ እየተማረ ይመስለኛል። ምክንያቱም በእልህ እንደማያሸንፋት ብሩኬ የገባው ይመስለኛል። ብታቸዋል አይደለ? እሱ አዲስ ሰው ሲያመጣ እሱ አዲስ ልጅ እያመጣች በቃ ልኳን ስላሳየችው አሁን ብቻውን መምጣት ጀምሯል። ምክንያቱም ያው ብቻውን ከሆነ እሷ ምናልባት ብቻዋን ልትመጣ ትችላለች። ያ ማለት ደግሞ ትንሽ ቆይተው ይታረቃሉ ወይ ይግባባሉ ማለት ነው። እና ብሩኬ ተስፋ አትቁረጥ። ሀይሚ፣ ዛሬም አንተ ነው የምትወድህ። የምር አይታቸኋታል አደለ? ነይ ሲላት ራሱ ምጥት ነው የምትለው። ያኛው ልጅ ትታ ወደ ብሩኬ ናት ይሆናላ። ሲናገረው ራሱ ለምሳሌ አትጩህባት ምናምን ነገር ሲለው ያኛው ደግሞ ምን አገባት ምናምን ሲለው ነበር። እና አንተ ትናንት አደል የመጣኸው፣ አይመለከተም በሷና በኔ መካከል እያለ ብሩኬ ሲለው ቢያንስ ሀይሚዛ ጋር ብሩኬ መናገር ትችል ነበር። ግን እሷ ዝምን ያለችው ለምን ብሩኬ ከልጁ ጋር ተደብራ ተደምራል። ብሩኬን ማስቀየም አልፈለገችም። ለዚያ በመሀል ቤት ቆማ ዝምን ያለችው ነገር ግራ ያጋባለ አሳዎች። በእናንተ ምክንያት ሁለት ሰዎች ሲጣሉ ከባድ ነው። በተለይ ደግሞ ብሩኬ እና ምንም አላለችም ግን ለማግባባት ሞክራ ነበረ። እስኪያስቡት ባትወደው ኖሮ ወይንም ከብሩኬ ጋር ያለው ነገር ቢቆርጥላትና ብትቀየመው በተቀየመው ኖሮ ትናንት እንደዛ የመጨረሻችን ነው፣ ከዚህ በኋላ አንገናኝም፣ ስልክህንም አልመልስም ስትል ቆይታ እንዴት ነው ዛሬ አንድ ጋር ሊኖር የሚችል ወይንም እንዴት መጣች? እንዴት ልትመጣች አለች? ያ ማለት ትወደዋለች። በቃ ሌላ ምንም ጥያቄና መልስ የለውም እና ለሀለው አንተኛው ልጅ አንተኛው ልጅ ሳይረፍድብህ ሳይረብ ድብር ብትሄድ ነው የሚሻለው። ሀይሚና ብሩኬ ይጣላሉ ብለህ ሀይሚ ወዲን ጋር ትመጣለች ብለህ እንዳጠብቅ ምክንያቱም ያው መጣላት ለነሱ ብርቅ አይደለም። ከአንዴም ሁለት ሶስቴ ታርቀዋል ተጣልተው ማለት ነው። ስለዚህ ይሄም ኖርማል ነው። ነገ ተነገ ወዲያ ይጣላሉ። ጠብቀውን በዓል እስከሚመጣ ነው። ለበዓል አንድ አይነት አበሻ ቀቢ ሳሰፍተው በአንድ አይነት ስታይል ከችሉና ብሩኬ እናት ቤት ሄደው ወይ ሀይሚ ቤተሰብ ጋር ሄደው ያከብራሉ ማለት ነው። የእነሱ ስታይል እንደዛ ነው። ስለዚህ አባቴ ከመካከላቸው ውጣ ማለት ነው እምሪ ነው ምል፣ ለአንተ አስቤ ነው የምር። ምክንያቱም ይሄ ህልም ነው ማለት እማይሆን ማለት ነው። የሆነ ቁጭ ብለህ የምታስበው ነገር የለም ይሄ ቢሆን ምናምን ብለህ የምታስበው እንጂ ብሩኬና ሀይሚ መቼም እና መቼም የሚጣሉ ሰዎች አይደሉም። ቢጣሉ ቢጣሉ ያኔ ዱባይ የሄደ ጊዜ ይጣሉ ነበረ እንደዛ ሳይነግራት ሄዶ እንደዛ እያለቀሰች ጓደኞቹን ሁላ ይዛ እንዴት አትነግሩኝም ብላ ፌንት ነቅላ አኪም ቤት እስከ መገባ ድረስ አቶንም ነበር ማለት ነው። ያን ነበር እንደ መጣላት ካለባቸው የሚጣሉስ ግን፣ ያን ሁሉ ነገር ይቅርታ ተባብለው አብሮ የቀጠሉ ልጆች ናቸው እና በዚህ በፕራንክ ነገር ፕራንክ ያለ ነገር ነው። ስራቸውን ፕራንክ ነው እና ለፕራንክ ብለው እስከ መላየት የሚያደርሳቸው ነገር የለም እና አንተ ተስፋ ቁረጥ ነው ምልክ፣ የምር ተስፋ ቁረጥ። አሳዘንግ ሀይሚ ከብሩኬ የትለያለች ብለክ ከስር ከስር የምትለው ልጅ ማለት ነው። እና ለማንኛውም ብሩኬ እልህን በቃ ነገሩ አንተ ጋር ለምልሆ ግን ቢሆንም እኔ የምለው ሶሪ ማለት ከስር ከስሯ እየተከተልክ ለጥፋትህ ይቅርታ። ምክንያቱም ጸቡን ያመጣሁ መጀመሪያ አንተ ነህ። የማይሆን የማይሰራ ፕራንክ ሰርተህ ነገሩን ያበለሻሸው አንተ ስለሆንክ። በእርግጥ ከአንድ ሙለሴን ሁለት እንዳልኳችሁ ይቅርታ ጠይቋል። ይቅርታው ነው ተቀባይነት ያላገኘው። ቢሆንም ተስፋ ትኩለት። በቃ ሴት ልጅ ስትለምናት የሆነ ነገር ስትላት ምናም ደስ ይላታል። ሁሌ እኮ ልክ ከስር ከስሯ ስትል ማለት ነው። ለዛ ነው ስተዋት ትደውልልሃለች። አንተ ሰደሁል ደግሞ ላታነሳለት ትችላለች። ይሄ አመሏ ነው፣ በቃ የሀይሜ ብቻ ሳይሆን ብዙዎቻችን እንደዛ ስለሆነ። ስለዚህ ያ አንተ ደግሞ አሁን ያችኛዋ ልጅ ማምጣት ተው ማለት ነው። መጀመሪያ አንተ ይቅርታ አድግልኝ ለማለት ነጻ መሆን አለብህ እንጂ ሰው እያመጣ ሀይሷን ለማስቀናት የሆነ ሀረካት ሆና እያሳየ አደለም። ሀይሚ ቅርታ እንድታደርግልህ መጠበቅ ያለብህ ብቻህን ቁም ብቻህን ማለት ነው። ብቻህን ቪዲዮ ስራ ከማንም ጋር አትምጣ፣ እሷን ለማናደድ ብለህ ልጆቹም እራሱ ከየት እንደሚያገኛቸው የምር እች ማየው የሁን የመጨረሻ ሊዲያ ነው ምናም የምትባለዋ በቀይ ምጫ አይነው ጣናት ማለት ነው። እውነትም ቦርሳ የምር እንደ ቦርሳ ነው የምትጠመጠምበት። እና እሱ ነገር ደግሞ አይደለም ሀይሚ ነው ወደ አንተ ሊስብ አይደለም፣ በጣም ነው ጭራሽ ከአንተ ያራቃት ነገር ስራ በሙሉ እያናደዳት ነው የመጣው። ስለዚህ ከዚህ በኋላ ሀይሚ ይቅርታ ልታደርግልህ ከፈለግ ከማንም ሴት ጋር ቪዲዮ አትስራ። ለምን ማለት ሴቶቹ ራሱ በጣም እንትናቸው ማለት ነው ስታይላቸው ምናምን የሚያናድር ነገር ነው ገብታቸው አደለ። ስለዚህ አይደለም ይቅርታ ልታደርግለስ ጭራሽ ነው የሚብስባት ማለት ነው። እና ብቻህን ስራ በቀ ደውልላት፣ ችግር የለውም ዛሬም ፈቅድ ያልለች እኔ እናንተ መገናኘት እንችላለን ብለዋለች። ነገር ግን ልጁ መጨረሻ ላይ መጥቶ ከዚህ በኋላ ታገኘው አልፈልግም ከዚህ በኋላ አልጨረሽም ወይ ከዚህ ልጅ ጋር ያለሽ ምናምን ብሎ ስትቆጣ ምናልባት ልታው ካልቻለች በስተቀረ መጀመሪያ ፈቅድ ያለታለች ከልጁ ጋር አትገናኝ እንጂ እኔን ማግኘት ትችላለህ ብለዋለች። እንግዲህ ይሄ ምን ለማለት እንደሆነ አላውቅም። ማለት አስባችኋል፣ አንዴ አታገኝ አታገኛኝ፣ ከጠለማ ማግኘት ትችላለህ። ምንም ማለት ተለማመጠኝ፣ የሆነ ሳለይ ኦኬ ልሃለው ይቅርታህን እቀበልሃለሁ ማለት ነው። ብሩኬ ሲተረጎም ማለት ነው፣ በሴቶች ቋንቋ ማለት ነው ሲተረጎም። ስለዚህ ያለህ አማራጭ ብቻህን ይሆን አገኛት ከሌላ ከማናቸውም ሴቶች ጋር መታ እንዳታገኛት። ምክንያቱም አብረው የሚመጡ ሴቶች ናቸው። እሷ ይቅርታ እንዳታደርግልህ በጣም እያናደዷት ያሉት ማለት ነውና እልህ ምንም ነገር ሰርቶ አያውቅም። እልህ እንዳልኳችሁ፣ ቤት ያፈርሳል። እልህ ብዙ ነገር ያሳጣቸዋል እንጂ ለምትወዱት ሰው ወይም ደግሞ ላጠፋችሁ ጥፋት ይቅርታ ማለት መሸነፍም አይደለም። ይቅርታ በነገራችን ላይ በጣም የትልቅ ሰው እንትን ነው መገለጫ ነው። ይቅርታ አይደለም እናንተ አጥፍታችሁ ተበድላችሁ ራሱ እናንተ ቀርማችሁ ይቅርታ ስትሉ መሸነፍ አይደለም። የምሬን እምላችሁ ይቅርታ ስትሉ እናንተ ምን አይነት ለበ ብርሃን እንደሆናችሁ አስተዋይ እንደሆናችሁ ብዙ ነገራችሁ ነው የሚገልጸው። እና ይቅርታ እንደ ትንሽ ነገር እንዳታዩት ማለት ነው። እና አዋጥፍቻለሁ ማለት ማንንም አይገደለም። በቃ አንድ ሰው ልንገራችሁ በድላችሁት እኔ እንደዚህ አላደረኩም ወይም እንደዚህ ነኝ ብላችሁ ድርቅ ከምትሉ በቃ ነገሩን ለመፍታት አው በቃ እንደዚህ መስሎ ነበር አድርጌ ነበር፣ ነገር ግን በቃ ስህተት እንደሰራው ታውቆኛል። ይቅርታ ከተባለ የሰው ልጅ ከይቅርታ በላይ ምንም ነገር ስለሌለ ያ ሰው ዙሩን ያከርባችሁ። ምክንያቱም በቃ በይቅርታ ተዘጉት አላችሁ ማለት ነው። ግን ይቅርታ ለማለት ደግሞ በጣም የሚተናነቀን ልጆች አለን። በቃ ካንደበታችን የማይወጣልን አለ። በቃ መሸነፍ ይመስለናል፣ ትንሽ የሆንን ይመስለናል፣ በቃ የተናቅን ይመስለናል ይቅርታ ስንል። ግን እንደዛ አይደለም። በደልንም ተበደልንም ይቅርታ ማለት አሪፍ ነው። የምር አጥፍቻለሁ የነገር እኮ አስቀይሜያለሁ ሰውም ደስ ብሎ ማለት ነው። ነገሩን ይዘጋዋል እንጂ ሰው ማለት ነው። ሰው ተቀይማችሁ ይቅርታ አላደረገችሁለትም ማለት የሆነ ነገር ተቀይማችሁታል ማለት ነው። ያ ደግሞ ቂም ደግሞ ጥሩ አይደለም። እናንተን ሰላም ይነሳችኋልና፣ ተበድላችሁም በድላችሁም ይቅርታ ማለትን ልመዱ ማለት ነው። ይቅርታ ስታደርጉ ደግሞ ከልባችሁ እንጂ የሆነ ላፋችሁ ይቅር ብላችሁ ያን ነገር በሆዳችሁ መያዝ ሳይሆን ይቅርታ ማለት ያን ነገር መርሳት ነው ማለት እንዳልተፈጠረ መቁጠር ማለት ነው። ስለዚህ ይቅርታ ማለት መሸነፍ አይደለም፣ ልምዳችን ሊሆን ይገባል ማለት ነው። ምክንያቱም ሰው ይቅርታ ካላደረጋችሁለት ተቀይማችሁታል ማለት ነው። ተቀይማችሁታል ማለት ደግሞ ለዛ ሰው ጥሩ አመለካከት አይኖራችሁም። ምክንያቱም ተቀይማችሁታል፣ የሆነች ነገር ሆዳችሁ ውስጥ ቂም ትይዛላችሁ፣ ባትጎዱትም ብቻ ግን ለዛ ሰው ሆዳችሁ ይሻክራል ማለት ነው። ያ ማለት ሰላም ይነሳቸዋል እናንተን ራሳችሁን ሰላም ይነሳቸዋል ማለት ነው። ስለዚህ ያ ሰውም ደስ እንድለው እኛም ነፃ እንድንሆን ይቅርታ ስንጠየቅ ለዛ ሰው ይቅርታ ማድረግ አለብን። እኛም ደግሞ ካጠፋን ጥፋታችንን አምነን ይቅርታ ከዛ ሰው መፈለግ አለብን። ያ ሰው ደግሞ ካደረገልን በቃ ነገሩ ይዘጋል ይቋጫል ማለት ነው። እና ቅርታ አድርጉላቸው ያለው ጓደኞቼ። ውድና የተከበራችሁ የቻናል የቤተሰቦች ስለነበረን ቆይታ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።